ያል ተመልካቾች የክርስትና እንደደረሰ ታውቃላችሁ። እና ለክርስትና ደግሞ የሚያስፈልጉ ነገሮች አሉ፣ ዝግጅት ጀምረናል ማለት ነው። እንግዲህ በመጀመሪያ ክርስትና ተንሹ ሕፃን እንግዲህ ፀጉር ይላጫል ማለት ነው። እንግዲህ ተመልካቾች ፀጉር በጣም ወድጄው ሞደው በቃ እንድላጭብኝ አልፈልግም ነበረ፣ ግን የሚላጫው ሰዓት ደርሶ ሊላጭ ነው እ ክርስናት እነሱ አብዛኛች ልጆች ይላጫሉን ለምን ደሆነ ባላገም ማለት ነው እና የጣ ዘማእየሚጨረሻጣሆ ይላጫል ማለት ነው። ደግሞ ብጃችሁን ታስላጩና እናንተ ደግሞ፣ በነገራችን ላይ ክረምት ሆኗል። እኛ እንግዲህ በዚህ ሁኔታ እንደዚህ ተርችለማ ይዞ እና ሌሎቹ ይቀጥላሉ። እንግዲህ ተመልካቾች እንኳን አደረሳችሁ፣ እኔም እንኳን አደረሰኝ። ተወደዳችሁ፣ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንደምንላችሁ ደህና ናችሁ ወይ? እንግዲህ ተመልካቾች ክርስትናችን ደርሰዋል እና አሁን ጉዞ ልንጀምር ነው። ጉዟችሁ ወዴ ነው? ክርስትና የምታስነሺው የት ነው? ምስ አስቀባለው ማለት ነው። እንግዲህ ጉዞ ወደ መንዝ ካሶች ጉዟችንን እንጀምር ነው። ወደ አርባ መድኃኒዓለም ወደ መንዝ መንዝ መሀል ሜዳ ወደሚባለው አገር ማለት ነው። እንግዲህ ወደዛ ምን ነው ባጊዜ እስከዛሬ ክርስትና የተነሱት እዛ ስለሆነ ዛሬ የማስነሳው እዛ ነው። ሰፈራችን እንግዲህ ስለሌለ አሁን እንግዲህ በእግሬ እየሄድኩ ነው። መኪና እየመጣ ስለሆነ እንግዲህ ምታቸው ስለታችሁ ሀገር አቋርጣችሁ ስትሄዱ እንዴት ደስ እንደሚል እና ስለት ያለባችሁ ሰዎች ካላችሁ እነግርላችኋለሁ። እና ምልላችሁ ነው። ልጄንም ሽክፉ አድርጌ እዚህ እ እንግዲህ ወክ ያረኩ ትርጉዞኝ ነበረ። አሁን ደግሞ መንገዱ ናፍቆኝ ጥላችን እንደዚህ ይዘን፣ በነገራችን ዛሬ ነው በሚገርም ሁኔታ ክረምት በሉት ኢትዮጵያ ውስጥ ዝናብ በጣም እየጣለ ነበረ እና ጉዟችንን ጀምረናል። ከዚህ በኋላ የምንገናኘው አርባራ መድኃኔዓለም ነው። ክርስትናችን ነገ ነው በአስራ ሁለት አሁን ዛሬ አስራ አንድ ነው። እና ያው እንግዲህ ታውቃላችሁ ኢትዮጵያ ውስጥ ትራንስፖርት ትንሽ ያስቸግራል። ምክንያቱም መንገዱ፣ ሰዓቱ እና ሄደን ነው የምናድረው። ጾም ስለሆነ ነገ እንደርስ ነበር ግን ከአስራ ሁለት ሰዓት በኋላ እንትን የለም መኪና ስለማይንቀሳቀስ ጠዋት ከ አስራ ሁለት ሰዓት እስከ አስራ ሁለት ሰዓት ስለሆነ ስለማይንቀሳቀስ፣ አሁን እንግዲህ ጠዋት የተመልካቾች ከ አስራ ሁለት ሰዓት በኋላ ስለማይንቀሳቀስ እኛ ከወዲሁ ነው የምንሄደው። አሁን ጠዋት እንግዲህ ሶስት ሰዓት አካባቢ ሆኗል እና ጉዞ ጀምረናል። በሰላም እንገናኝ። አገሩ ሰላም ሁሉልን እኛም በሰላም እንግዲህ ሰው ሀገር ስትሄዱ ስንት ነገር አለ። እኛም በሰላም እንድንመለስ ጸልዩልን። በዚህ አጋጣሚ ብዙ መንገድ ተጉዘን ተጉዘን ነው የምንሄደው ሀገሩ ደግሞ የትም የምትሄዱበት ነገር አይደለም። እንደፈለጋችሁ የምትንቀሳቀሱበት ነገር ስላልሆነ ዛሬ ሰላም ቢሆን፣ ነገ ሰላም ላይሆን ይችላል። መንገድ እንዳይዘጋብን እኔም ልጆቼን ትቼ ነው የመጣሁት። ምክንያቱም ሰው ራሱ አሪያስኩም፣ ለምን በቃ ታውቁታላችሁ፣ የሀገር ሁኔታ ሰው ምናምን፣ ራሳችን ብቻ ነው የምንሄደው። ስለዚህ መንገዱን እንግዲህ ጨርቅ ያድርግልን ነው የሚባለው። በሰላም አስነስተን በሰላም እንድንመጣ እናንተም ጸልይልን በሰላም እንገናኝ። እንግዲህ እዛ ሀገር ልጆች ካሉን እንግዲህ ያሳያችኋለሁ። የመንዝ ልጆች ወደ ሞላሌ ወደ ምንድን ነው የሚባለው፣ እዛ ብቻ ብዙ ሀገር አለ። ያ ያን ያሳያችኋለሁ። ይመቻችሁ። ምን አይነት ፎቶ እንግዲህ ተመልካቾች ልጅ ይሄው መላጨት ጀምሯል ማለት ነው። እሱ ጡቱን እየመጠመጠ ከኋላ ግን እየተሰራለት ነው ማለት ነው። እንግዲህ ተመልካቾች ያው ጸጉራቸውን ለምን እንደሚላጭ አላውቅም፣ ግን ሕጻናቶች ክርስትና ሲን ከመነሳታቸው በፊት ነገ ሊ እነሱ ለዛሬ ይላጫሉ ማለት ነው እና ጸጉሩን እየተላጨ ነው።